ምንም እኮ ምንም ቢሆን ማለት ነው። ቤተሰብ ከቤት ነው እኮ የምነሳው ማለት ነው። ይገርማችሁ፣ ሁሉ ነገር ከቤት ነው የምትማሩት። ሲናደደ ሁሉም እኮ ጃኬት ነው እንደሚወልቁት እኮ። በጣም ነው የምታሳቀኝ የኔ ደርባባይ እናት፣ በጣም ነው የተመቸችኝ። ሰላም ሰላም፣ ውድና የተከበረች ውድ ቻናሌ ቤተሰብ እንደምን ናችሁ? ደህና ናችሁ ወይ? አለ። እግዚአብሔር ይመስገን። ኧረ፣ ሀብት እሺ፣ አልተቻለም። እግዚአብሔርን እንቴ ዛሬ እኮ ማነው ግን ይሄ ቤት እንቴ ነው ደስ ያለኝ ማለት እኔ በጣም ደስ ብሎኛል፣ በዚሁ ማለት ነው። እና ሙሽዬ በቃ ሁለተኛ ቤቴ ድረስ እንዳት መጣ። የእኔ እናት እግዚአብሔርን እንቴ የምወዳት በነገራችን ላይ ብሩክ እናት ማለት ነው፣ በጣም ነው የምወዳት እና በጣም ተመችቶኛል ዛሬ የሰሩት ቪዲዮ። አይ አፍቴሽ እግሬ ሰብሯል። ደሞ ደግሜ ካረኩ ኮ አንተ ብራንክ ማለት ነው የባለፈው አንሶ ዛሬ ራሱ በጣም ማቶክ ነበር እናቴ ማለት ሙሽዬ ስላለክ ነው ማለት ሙሽዬ ጋብሬ ስለተቀመጥክ ነው ዝም ያለክ ማለት ነው። አረጌታ ግን ማለት ነው በነገራችን እኔ ገርሞኝ ነገ ማለት የገረመኝ ነገር ቢኖር ማለት ነው ብሩክ እንደዛው ማለት ነው። አሁን ሲናደድ ጃኬት ከለበሰ ጃኬት ነው ማለት ማለት አወልቆ ነው በቃ የሚናደው ማለት ነው። ጃኬት የለበሰ ጃኬት ካለ የምር አላቅም። አሁን መለኛው ራሱ ማለት ነው ሲሰቅ ማለት ነው ነገር ነው ያሳቀኝ። ጃኬት አውልቆ ልጁ መቶ ነበር በእውነት የባለፈው አንሶ የዛሬም ደግሞ ነበረ። እናቴ ከለከለ የኔ እናት ወይኔ ወይኔ! እኔ ሙሽዬ ሳያት ማለት እናቴ ነው የማስታውሳት። በነገራችን ላይ እኔ ብቻ ሳይሆን ብዙዎች ታስታውሳላችሁ ብዬ አስባለሁ። ግን በጣም ነው ያሳቀኝና መለኛ ሁለተኛ ከቤት ድረስ እንዳት መጣ አገፍታል። ሁለተኛ ቤቴ እንዳት መጣ አረጉዴ እና ተመችቶኛልና ብራዘር ይመችህ። ሙሽዬም ደግሞ በቃ የፍራንክ ንግስት እንትን ሆናለች። በቃ በቃራ እንደ አላልተቻላቸው እናትና ልጆች ማለት ነው ፍቅር ያለ ልጆች ቤተሰብ ናቸው። እና እግዚአብሔር ይጠብቃቸው። እናታችን እድሜና ጤና እግዚአብሔር ይስጣችሁ። ሙሽዬ በጣም ነው ምን ወድሽ የምር እግዚአብሔር እድሜ ይርዘምልሽ እድሜሽን ማለት ነው እሺ የመት ነውሪ የምር እናቶቹ እየተኛም እናቶች ያላችሁበት ቦታ እግዚአብሔር ጠብቃቸው። ደስ አለኝ። የሰሩ ፕራንክ ደግሞ በጣም ነው ያሳቀኝና ቤቴ ድረስ ቤቴ ደጅ ድረስ እንዳት መጣ ነው ያለችው። ኮሜንቱ አገብታል፣ ቤት ተከራይታል፣ በከቤትክ ላይ ኑር። ቤቴ ድረስ እንዳት መጣ በቃ አለች። ወይኔ በቃ ጨለለ ልጁ ማለት ነው። ጨለለ ማለት ነው። መለኛው ማለት ነው። ከባድ ነው እንግዲህ እና እግዚአብሔር ይጠብቃቸው፣ ፍቅር ላይ ፍቅር ይጨምር። በቃ አንድ ቀን ይሄም ልጅ ፕራንክ ያደርጋል ብዬ አስባለሁ እኔ። እስቲ አንድ ደሞ መለኛው ቻና ላይ ነው። እሺ መለኛ፣ መለኛ ቻና ላይ ብሄዱ አትሰሩም እንደ ሲሩ እንጂ እስቲ እሱም ደሞ ምን አይነት ፕራንክ ይዞ ይመጣል። ባላፎ የሚ እንዲያስደስቱ ደሞ በእውነት ማለት ነው ፕራንክ ይችላል። በነገራችን ላይ መለኛ ማለት ነው እና ተመጨታችሁኛልና፣ ይመቻችሁ እንግዲህ እና ለጁን አስከቡ። ወደ 100000 እንደ 100000 አስከቡ። ሀፍትሽን ማለት ነው ሀብን፣ ሀፍትሽን እና ሂዱ እኔም ደግሞ አንድ ሺ አዎ እንደዛ ነገር ዝም ማለት የለብኝም። እኔ ስንቴት ነው ዝም የሚለው ወይ ሆ፣ ዝም ማለት የለብኝም። ስለዚህ ደግሞ እኔም ማስከቡኝ ይላችሁ ያለው ቤተሰቦች፣ ይዤ መጣሁት ወሬ ይሄ ነው። ባላችሁበት ቦታ ሰላማችሁ ብዛት፣ አዲስ አዲስ ነገር ይዤ ይዘን እየመጣን እንገኛለን። በቃ ስለዚህ ሰብስክራይብ አድርጉ እያልኩ ነኝ። አዎ እንደዛ ነገር ሰብስክራይብ አድርጉ፣ ሼር አድርጉ፣ ደውል ምልክቱን ጫኑ፣ ቪዲዮ ቶሎ ብሎ እናንተ ጋር እንዲደርስ ማለት ነው። ባይ